ላሚን ያማል የሚለው ስም ገና ልጁ ከመወለዱ በፊት እናትና አባቱን በገንዘብ ይረዱ የነበሩ ላሚን እና ያማል የተባሉ ሁለት ሰዎችን ስም በመውሰድ የወጣ ስለመሆኑ ይነገራል። እየተናገርን ያለነው ስለ ስፔናዊ የባርሴሎና ድንቅ እግር ኳሰኛ ላሚን ያማል ነው። ይህ ልጅ እግር በዓለም ገናና ውድድር ሻምፒዮንስ ሊግ ላይ በመሳተፍ በታሪክ በዕድሜ ትንሹ ተጫዋችነትን ክብር ይዟል። ለሀገሩ ስፔን የተሰለፈ ትንሹ ጥበበኛ ብላቴናም ነው። ገና ከአሁኑ በርካታ ሪከርዶችን ሰባብሯል። አንዳንዶቹ የአሁኑ ዘመን መሲ ይሎታል። ሌሎቹ ደግሞ እሱን ለመግለጽ ቃል የለንም በሚል ሲቸገሩ ተሰምተዋል። በእርግጥ የእግር ኳስ ስምና ዝናቸው ሰማይ የነኩ ሁሉ በላሚን ያማል ዕድሜ ደረጃ ላይ እያሉ የእሱን ያህል ታምር ያሳዩ የሉም ነው የሚባለው። ስፔንም ሆነ ባርሴሎና ወደፊት ከልጁ ብዙ እንጠቀማለን ብለው ተስፋ ሰንቀዋል። ባርሴሎና ልጁን የትኛውም ክለብ ለማስፈረም እንዳያስበው አንድ ቢሊዮን ዩሮ የውል ማፍረሻ ለጥፎበታል ይባላል። ይህ የዚህን ድንቅ ልጅ ተፈላጊነት በግልጽ የሚያሳይ ነው። ከዕድሜው በላይ ቀድሞ ገናናነትን በመላበስ ዓለምን ግራ ስላጋባው ብላቴና ላሚን ያማል በጥቂቱ ልንነግራችሁ ነው። ቻናሉን ሰብስክራይብ እያደረጋችሁ አብራችሁ እንደምትሆኑ ተማምንንባችኋል። ላሚን ያማል አሁን ገና 17 አመቱ ላይ ነው። ለባርሴሎናም ሆነ ለስፔን ብሔራዊ ቡድን በክንፍ መስመር ይጫወታል። በዓለም ላይ ካሉ ምርጥ ወጣት ተጫዋቾች መካከል ስሙ ቀድሞ ሊጠራ የሚችል ሆኗል። የአሁኑ የእግር ኳስ ኮከብ ልጅ እግር ላሚን ያማል ናስራዊ ኢባና ከህንፃ ላይ ስዕል ሰዓሊው አባቱ ሙኒር ናስራዊ፣ እና ከመስተንግዱ ሰራተኛዋ እናቱ ሸይላ ኢባና በባርሴሎና ከተማ ተወለደ። የያሚን ያማል ወላጆች በስፔን ተገናኙ እንጂ እናቱ ከኢኳቶሪያል ጊኒ ስትሆን አባሱ ደግሞ ከሞሮኮ ናቸው። ተጋብተው በነበረበት ወቅት በገንዘብ የሚረዷቸው ላሚን እና ያማል የሚባሉ ሁለት ወዳጆች ነበሯቸው። ልጅ ሲወለድ ታዲያ ስሙን ላሚን ያማል ብለው ጠሩት። እሱም አሁን ላይ የእግር ኳስ ጥበበኛ ሆነ። የላሚን ያማል ወላጆች በሶስት አመቱ መለያየታቸውን ተከትሎ ወላጅ እናቱ እሱን ይዘው ግራኖለርስ ወደ ተባለ ከተማ ለኑሮ አቀናች። ይህ ለአሁኑ እግር ኳሰኛ ሳይታሰብ የሆነ መልካም አጋጣሚ ነበር። ላሚን ያማል በአራት አመቱ በዚሁ ከተማ ለሚገኝ አነስተኛ ክለብ መጫወት ጀመረ። ወላጅ አባቱ የሚኖርበት ከተማም ሩቅ አልነበረም እና እየተዘዋወረ እስከ ሰባት ዓመቱ ቆየ ብዙ እድገቱን ያደረገው ግን ፎካፎንዳ በተባለችው ከተማ ነው ላሚን ያማል ያደገበትን አካባቢ በእጅጉ ይወደዋል ይባላል በዚህም አሁን ላይ ጎል ሲያስቆጥር 304 የሚል ቁጥር በምልክት ለማሳየት ይሞክራል ይህ ያደገበት አካባቢ የፖስታ አድራሻ የመጨረሻ ቁጥር ነው የሆነው ሆኖ ያማል በስድስት ዓመቱ በባርሴሎና አይን ውስጥ ገባ በ2014 ላይም ኮንትራት በመፈረም የባርሴሎናውን አካዳሚ ላ ማሲያ ተቀላቀለ ተቀላቀለ በዚህ ማዕከል የሚያሳየው ሁሉ ከተገመተው በላይ ሆነ። በ2022 ታዲያ የባርሴሎና ዋናው ቡድን አሰልጣኝ ዣቪ ሄርናንዲዝ ላሚን ያማል በዋናው ቡድን ውስጥ ልምምድ እንዲሰራ አደረገው። በቡድኑ የመጀመሪያ ጨዋታውን በ2023 ሚያዝያ ወር ላይ ጋቢን ቀይሮ በመግባት አደረገ። ኢላማውን የጠበቀ ሙከራም አስመዘገበ። በዚህ ጨዋታ ሲሳተፍ 15 ዓመት ከ9 ወሩ ነበር። ይህ በላሊጋው ታሪክ አምስተኛው በትንሽ ዕድሜው የተጫወተ እግር ኳሰኛ አድርጎታል። በ101 ዓመት ታሪክ ውስጥ በትንሽ እድሜ የተሳተፈ የባርሴሎና ተጫዋች ለመባልም በቃ በዚያው አመት ከባርሴሎና ጋር የመጀመሪያ የላሊጋ ዋንጫውን አነሳ ይህ በ202223 ውድድር አመት ነበር በ202324 የውድድር አመት ደግሞ ላሚን ያማል በላሊጋ እና በሻምፒዮንስ ሊግ ጨዋታዎች በቋሚ ተሰላፊነት ጭምር ተሳትፎውን አጠናከረ በዚህ ጊዜ ጎሎቹን ያስቆጠረ ሲሆን ለማመን የሚከብዱ ለጎል የሚሆኑ ኳሶችንም አመቻችቶ አቀብሏል አመቱ ባርሴሎና ሁለተኛ ደረጃን ይዞ ያጠናቀቀበት ነበር። ላሚን ያማል ግን በአመቱ ጎልደን ቦይ አዋርድን ጨምሮ ልዩ ልዩ ክብሮችን አግኝቷል። በ16 አመቱ በርካታ ሪከርዶችንም ሰብሯል። በዚህ እድሜው ለባርሴሎና 50 ጊዜ በመሰለፍ በላሊጋው በትንሽ ዕድሜ በመሰለፍ በትንሽ ዕድሜው ለጎል የሚሆን ኳስ አመቻችቶ በማቀበል በትንሽ እድሜው ለባርሴሎናም ሆነ ለላሊጋው ጎል በማስቆጠር በትንሽ ዕድሜ በላሊጋው በአንድ የውድድር አመት አስር የጎል ተሳትፎ በማድረግ እና ሌሎች ክብሮችን ተጎናጽፏል። የላሚን ያማል ሪከርድ ሰበራ በተያዘው የውድድር ዓመት በ2024-25 ላይም ቀጥሏል። አሁን እድሜው 17 ነው። በሻምፒዮንስ ሊግ ጨዋታ በታሪክ ሁለተኛው ወጣት ጎል አስቆጣሪ ተብሏል። በኢል ክላሲኮ ታሪክ ሪያል ማድሪድ ላይ ጎል ያስቆጠረ በእድሜ ትንሹ ተጫዋችም ተብሏል። በድሪብል የሊዮኔል መሴን ሪከርድም ሰብሯል። ይህ ልጅ በባርሴሎና የፈረመው ኮንትራት እስከ 2026 የሚያቆየው ነው። ውሉን ማራዘሙም የማይቀር ነው። ባርሴሎና ላሚን ያማልን ሌላ ክለብ እንዳይመኘው የውል ማፍረሻውን አንድ ቢሊዮን ዩሮ በማድረግ ከፍ አድርጎ ሰቅሎታል። መቼም ይህን ከፍተኛ ገንዘብ ከፍሎ ያማልን የሚያዘውር ክለብ በተአምር ሊኖር አይችልም። ባርሴሎና ገና ከያማል ብዙ ስኬት ይጠብቃል። ባርሴሎና ብቻ ሳይሆን ሀገሩ ስፔንም ከላሚን ያማል ብዙ ትጠብቃለች። ይህ ልጅ ለስፔን ከ15 ዓመት በታች ጨምሮ ለዋናው ብሔራዊ ቡድን የተለያዩ ጨዋታዎች ላይ ተሰልፏል። በትንሽ እድሜው የአውሮፓ ዋንጫን ከብሔራዊ ቡድኑ ጋር ማንሳት የቻለ ባለታሪክም ሆኗል። እስካሁን ለባርሴሎና እና ለሀገሩ አንድ መቶ ሀያ ጊዜ ተሰልፎ ሀያ አምስት ጎል ማስቆጠር ችሏል። ሶስት ትልልቅ ዋንጫዎችን አንስቷል። ሃያ አራት ዓለም አቀፍ እና ሀገር አቀፍ እውቅና እና ሽልማቶችን አግኝቷል። ይህ ገና አስራ ሰባት ዓመት ላይ ለሚገኝ ተጫዋች ለመናገርም ቃል የሚያሳጣ ነው። ላሚን ያማል ግን አድርጎታል። ይህ ልጅ በአሁኑ ብቃቱ ከቀጠለ በዓለም ላይ በእግር ኳስ የተመዘገቡ ሪከርዶችን ሁሉ ሰባብሮ በመጨረስ ስሙን ከፍ አድርጎ መስቀሉ አይቀርም የሚሉ ባለሙያዎች ብዙ ናቸው። ስለ ላሚን ያማል ያዘጋጀነውን አበቃን። ሌሎች መረጃዎች እንዲደርሷቸው ሰብስክራይብ ያደረጋችሁ አብራችሁን ሁኑ መልካሙን ሁሉ ተመኘን።